ከገድለ ቅድስት አርሴማ ቅድስት አርሴማ ዘአርማንያ የተባለችው እናት ሀገሯ አርማንያ ነው። ጥር ስድስት ቀን እናታችን ቅድስት አርሴማ እግዚአብሔርን በቅንነት ያገልግሉ ከነበሩ ከከበሩ ካህናት ወገን ከሆኑ ከቅዱስ ቴዎድሮስ እና ከእናቷ ከቅድስት አትኔስያ በስለት ተወለደች። ሰማዕቷ ቅድስት አርሴማ ብሉይን ሐዲስን ተምራ እያነበበች እንዲሁም በተግባር እየተረጎመች ዘወትር በጸሎት ተጋ እንደነበረ ገድሏ ይተርካል። በዚህ ዘመን ድርጣደስ የሚባል በአርመን የነገሰ አረማዊ ንጉሥ ለጣዖት የሚሰግድ ፀሐይንም የሚያመልክ ክርስቲያኖችንም እኔ ለማመልከው አምላክ መስገድ አለባችሁ በማለት መከራ ያጸናባቸው ነበረ። እናታችን ቅድስት አርሴማ ዘወትር በጸሎት የምትተጋ ንቁ በመሆኗ ለአምላካችን ባለሟልነትና ሰማዕትነት ተመረጠች። ትጋቷን የተመለከተው የዲዮቅልጥያኖስ ባለሟል የሆነ ፀሐይ ጣዖት የሚያመልክ ድርጣደስ የተባለው ንጉሥ አስጠርቶ ለፀሐይ ጣዖት እንድትሰግድና እንድታመልክ አስፈራራት አስጠነቀቃት። መልኳም እጅግ ውብ ስለነበረ ፊትፊቷን አይቶ በመልኳ ተማርኮ በዝሙት ጾር ተነደፈ። እሷ ግን ሰማይና ምድርን ፀሐይና ጨረቃን መላእክትንና ሰውን ብርሃንን ለፈጠረ አምላክ፣ ለድንግር ማርያም ልጅ ብቻ ነው የሚሰግደው ብላ እምቢ ስትለው በንዴት መከራና ስቃይ አጸናባት። እንድትሰቃይምና እንዲጠላት ብሎ ሁለት አይኖቿን አስወለቀው። መቤታችን ግን ተገልጻ አይዞች ጨክኚ፣ በርቺ ልጄ ከአንቺ ጋር ነውና ብላ የብርሃን ኃይን አስገብታላታለች። ደሙንም ጠርጋላት፣ በውበት ላይ ውበት ጨመረችላት። እናታችን ቅድስት አርሴማም ተጋድሏን የጀመረችው የዚህ ጨካይ ንጉሥ አገልጋይ ወይም ሹም 27 ክርስቲያኖችን እንደ ልማዱ እየደበደበ እየገረፈና ልዩ ልዩ ሥቃይ እያደረሰባቸው ሲወስዳቸው በማየቷ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎችና ወደ ነገሥታት እወሰዳላችሁ ያለውን በማሰብ ቅድስት አርሴማም ገና በ20 ዓመቷ የዚህን ዓለም ንጉሥ እኩይ ግብሩን በመንቀፍ ስለ ክርስቶስ ከሚሰቃዩ ወገኖቿ ጋር ግንባር ቀደም በመሆን ተሰብክ ጀመረ። የንጉሱም አገልጋይ በደምግባቷና በንግግሯ ማማር ተደንቆ በዚች በፍቃዷ ልትሰዋ በወደደ ሴት ምንም ሊያደርግባት ስላልወደደ ወደ ንጉሱ ወደ ድርጣደስ ከ27ቱ ክርስቲያኖች ጋር ወሰዳት። ንጉሱም ብዙ የተነገረላትን ወጣት ሲያይ በውበቷና በንግግሯ ማማር ተማርኮ ለዓለማዊ ደስታና ፍላጎቱ ተመኛት። ለእርሱ ሙሽራ እንድትሆን ብዙ ወተወታት። ቅድስት አርሴማ ግን ናቀችው። እኔ የሰማዩ ንጉሥ የክርስቶስ ሙሽራ እንጂ የዚህን ዓለም ኃላፊ፣ ጠፊ የሆነውን ገንዘብና ደስታ የምሻ አይደለውም በማለት መለሰችለት። ንጉሱም ይህንን ከርሷ በመስማቱ እጅግ ተቆጣ፣ በመናቁም ተበሳጨ። አሽከሮቹንም ጠርቶ በቤተ መንግስቱ የታሰሩትን አንበሶች እንዲለቀቅባቸው አዘዘ። ንጉሱም በዚህ ተናዶ አንበሶቹ እንዲውጧት ቢያዝም አንበሶቹ ግን ከእግሯ ስር ወድቀው ሰገዱላት። በኋላም ፊታቸውን ወደ ንጉሱና አገልጋዮቹ በማዞር ሩጠው እስኪደበቁ ድረስ አሳደዷቸው። ንጉሱ ይበልጥ ነደደው። ክርስቲያኖቹ በረሃብ እንዲያልቁ እንዲታሰሩ አዘዘ። እግዚአብሔርም በአምስተኛው ቀን በብርሃን ቤትን ሞልቶት የሚበሉትን በመሶብ የሚጠጡትን በጽዋ ከሰማይ አወረደላቸው። ንጉሥም ይህንን በማየቱ ከዚያ አውጥቶ በእሳት ውስጥ አስገባቸው። ሰልስቱ ደቂቅን የጠበቀ አምላክ እነርሱንም አዳናቸው። በሌላም ብዙ መንገድ ሊያጠፋቸው እንደሞከረ ገድሏ ይተርካል። በመጨረሻም ከአማካሪዎቹ ጋር ተማክሮ በሰይፍ እንዲያልቁ ይወስናሉ። እያንዳንዳቸውን ተራ በተራ ሲሰይፋቸው ቅድስት አርሴማ ለሚሰየፉት ሁሉ የድል አክሊል ከሰማይ ሲወድላቸው ትመለከት ስለነበረ የእርሷንም ተራ በጉጉት ጠብቀው ነበረ። በመደሰቷም እየጸለይች አይዟችሁ ጽኑ ትላቸው ነበረ። በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ ጽናቷን ተመልክቶ ከእናቱ ከድንግል ማርያም፣ ከብዙ መላእክት፣ ከነቢያትና ሐዋርያት ማኅበር ሁሉ፣ ከጻድቃን ከሰማታት ደስተኞች ከሆኑ ከደናግል ማኅበር ጋር ከሰማይ ወረደ። ጌታችንም ሩግ ታርሴማን ሰላምታ ይገባሻል፣ ስለ እኔ ፍቅር ይህንን ዓለምና የካዲውን ንጉሥ ፍቅር የናቅሽ ወዳጄና እና ፈጻሚት ሆይ ዛሬ በልቡሽ ውስጥ ያለውን ምኞትሽን አደርግልሽ ዘንድ ምን ትወጃለሽ? አላት። ብሩህ አርሴማ መለሰች፣ ወደ ፈጣሪዋ ወደ እግዚአብሔር እንዲህ አለች። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ ባለሟልነትን ካገኘው መታሰቢያን ያደረገውን ሁሉ ስሜን የጠራውን ወይም ቤተ ክርስቲያኔን በስሜ የሰራውን ወይንም የተራበውን ያጠገበ፣ ስለኔ እኔ የተጠማውን ያጠጣ ወይም የገድሌ መጽሐፍ የጻፈውና ያጻፈውን ወይንም ያነበበና የተረጎመውን ወይንም ሰምቶ በልቡ ያሰበውን አቤቱ አንተ መልካሙን ዋጋ ክፈሉ፣ አለችው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በክብር ቃል ብሩህት ብፅት ቅድስት አርሴማን በመላእክቶቼ ሁሉ ፊት በእናቴ በማርያም በነቢያትና በሐዋርያት በጻድቃን በሰማዕታት ዳግመኛም በተመረጡና ንጹሐን በሆኑ ደናግልና መነኩሳት ፊት ካፌ የወጣውን እንዳነሳሽ ማልኩልሽ አላት። ነቢዩ ዳዊት በመዝሙሩ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ እንዳለ ለእናታችንም የገባላት ቃል ኪዳን በእኔ ስም አምነሽ የዚህን ዓለም ተድላና ደስታ ሳያታልልሽ አንገትሽን ለሰይፍ ሰጥተሽ ተሰይፈሻል። የሰማዕትነት ተጋድሎን ፈጽመሻል። ስለዚህ ገድልሽን የጻፈና ያጻፈ የሰማና ያሰማም እስከ አስራ ሁለት ትውልድ ድረስ እምርልሻለሁ ሲል ቃል ኪዳን ገብቶላታል። እንዲሁም ስልሽን አስሎ በቤትሽ ውስጥ ቢያስቀምጥ ወይም በክብርና በቤቱ ቢያስቀምጥ ወይም የሰገደና የተማለደ ወይም በላዩ መልካም የሆነ የናርዶ ሽቶን የረጨ እኔ ልብን የሚመስል ጣፋጭ ከሆነ ከገነት መዓዛ ሸጥቶዋለሁ። ወንድ ልጁንና ሴት ልጁን በአንቺ ስም የጠራውን በመንግሥተ ሰማያት የበለጠና የከበረ ስም እኔ ሰጠዋለሁ። ዕጣንና ቁርባን ወይም መብራትን ቢያበራ እኔ በሰማያት መብራት አበራለታለሁ። ለቤተ ክርስቲያንሽ ልብስን ወይም መጋረጃን ቢሰጥ እኔ በሞቱ ቀን የብርሃን ልብስን አለብሰዋለሁ። እንደ መላእክት ክንፎችን ከጎኖቹ አበቅላለሁ። ያለ ጭንቅ የእሳት ባህርን ይሻገራል። እንደ ወፍም ይበራል። የገድልሽን መጽሐፍ በእምነትና በጥንቃቄ ቢጽፍና ቢያጽፍ ወይንም በምድር ካለው ሀብት ይልቅ በገንዘቡ የገዛውን የጽድቅ ብርሃን በሆነ አምደ ወርቅ ቀለም ከስምሽ ጋር ስሙንን ይጽፈዋሉ አላት። ጌታችን ብሩክት አርሴማን ከመጀመሪያ እስከኋላ ያሰብናቸው ሁሉ በመንግሥተ ሰማያት በግልጽ ይለፉ አላት። ብሩክት አርሴማም አሜን አለች። ጌታችን ብሩክት ቅድስት አርሴማን እንግዲህ በምድር ያለ ድካም፣ ችግር፣ ሐዘን፣ ቅጣትና መገረፍ ስለ ስሜ ይብቃሽ አላት። ከእንግዲህ ወዲህ ወደ ዘላለም ሕይወት ተድላ ሐሴት ወዳለበት ወደ ገነት ነው ያላት። ጌታችን ይህን ብሎ ብሩት ቅድስት በአይኖቿ እያየችው፣ መላእክት ፈጽሞ እያመሰገኑት፣ በታላቅ ክብርና ምስጋና ወደ ሰማይ አረገ። ንጉሡም ሌሎቹን አሰይፎ ሲያበቃ ወደ እሷ ዙሮ በቁጣ ጮኸ። አንቺ እንደ ባለንጀሮችሽ በቀላሉ አልገልሽም ስቃይሽን አጸናብሻለሁ ብሎ ለአገልጋዮቹ ትእዛዝ በመስጠት ዐይኗን አስወጥቶ በእጁ ያስይዛታል። ጡቷን ያስቆርጣል። በኋላም አንገቷን ያሰይፋታል። በዚህ ሁኔታ እናታችን ሰማዕትነት ተቀበለች። የብርክትና ንጽት ሰማት ቅድስት አርሴማ አንገት በመቁረጫ ቦታ የንጉሥ ድርጣደስ ከሰራዊቱ ጋር እያየና እየተመለከተ ቆረጡት። አንገቷም ከሁለት ተከፈለ። ራሷም ከዚህ ያሉ ህዝቦች ሁሉ እስኪያደንቁ ድረስ ሶስት ሰዓት ያህል ቆመ። ከአንገቷም ደም ወተትና ማር እንደ ክረምት ዝናብ ጠብታ እያንጠባጠበ መነጨ። ከገድሎቿ ዜና በትንሽ አልን እንጂ ደም ከአንገቷ የመነጨው ስለ ልቧ ጭካኔና የመድኃኒታችን የኢየሱስ ክርስቶስ መከራ ተሸክማ ሰማት ወደ መሆን ወደዚህ ስለደረሰች ነው። ውሃም የፈሰሰው ስለ ብዙ ጸሎቷ ስለ ልመናዎቿና የቤተ ክርስቲያን መጻሕፍትን ሁሉ ሚስጥራትን ልብ ስለምታደርግ ነው። ወተት የመነጨላትም ስለ ከፍቷ ስለ ክብሯ እግዚአብሔር ከሚያስጡ ጠላቶቿ ተንኰል ንጹሕ ድንግልናዋ ስለ ጠበቀላት ነው። ማር የወረደውም ስለሚያስደንቅ የፊቷ ወዝደም ግባት ስለ ጣፋጭ የከንፈሮቿ ቃልና የሰማታት ሁሉ እህት ስለሆነች ስለ ብሩህት ንጽሕት ሰማት ቅድስት አርሴማ ብሩህት ዓይኖቿ ነው። ከዚህ በኋላ ብሩህ የሆነ አምድ ወረድና በላዩ አጋረዳት ወደ ሰማይ እንደ መብረቅ ሰባት የአምላካችን ፍቃዱን ያደረግሽ ንጽሕት ነፍስ ወይ ደስ ይበልሽ እያሉ የመላእክት ማኅበር ሁሉ ነፍሷን አሳረጉ። በክብር በልልታ በዝማሬና በማኅሌት ትድግና ለአምላካችን ሀሌሉያ እያሉ ወደ ሰማያት ኢየሩሳሌም አስገቧት። ይህን ሁሉ መከራ ስለ አምላኳ ስትል ራሷን አሳልፋ የሰጠች ድንቅ ሰማዕት ናት። ሰባት አኪላትም ወርዶላታል። በዚህም መሰረት በእሷ አማላጅነት አምኖ እገዳሟ ሂዶ በጽሎት የተማጽናት ሁሉ ለችግሩ መፍትሄ አግኝቶ እንደሚመለስ እሙን ነው። እናታችን ቅድስት አርሴማ ተጋድሏን በጀመረች በ27 ዓመቷ መስከረም 29 ቀን አንገቷን ተሰይፋ በሰማዕትነት አርፋለች። ቅዳሴ ቤቷ ታኅሳስ ስድስት ቀን ይከበራል። ጽላቷ በወሎ ስሪንቃ በጅሩ አንሳሮ፣ እና በአዲስ አበባ መካኒሳ ምስራቅ ፀሐይ ቅዱስ ገብርኤል ቤተ ክርስቲያን ይገኛል። የሰማዕቷ በረከት አይለየን። የቅድስት አርሴማ ረድኤት በረከት ጸሎትና ምልጃ ከእኛ ጋር ይኑር። ምንጭ ከገድለ አርሴማ ከረጅሙ በጥቂቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ መስቀሉ ክቡር።